ሩሲያና ዩክሬን ድንገት የገቡበት ጦርነት ከባድ ዋጋን እያስከፈላቸው ይገኛል። ጦርነቱ ከተጀመረ ሶስተኛ ዓመቱን ይዟል። ብዙዎቹ ለሞት ለአካል ጉዳት፣ ለማያባራ ስደት ተዳርገዋል። በሰላሙ ጊዜ ውብ የነበሩት መሠረተ ልማቶች ወድመዋል። የሩሲያው መሪ ቭላድሚር ፑቲን በሀገራቸው ላይ የተጣሉት ለቁጥር የሚታክቱ ማዕቀቦች አላንበረከኳቸውም። እንዲያውም ዩክሬንን አንድ አራተኛ ግዛትን በእጃቸው አስገብተዋል። የዩክሬኑ መሪ ቭላድሚር ዘለንስኪ ለመሳሪያ እርዳታ በየአውሮፓ ሀገራት ደጅ ቢጠኑም ሀገራቸውን ካስከፊው ድመት ሊታደጓቸው አልቻሉም። ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን ሩሲያና ዩክሬን ፊት ለፊት ለመነጋገር መስማማታቸውና በዓለም ሀገራት እየተጠበቀ በሚገኘው በዚህ በሩሲያና ዩክሬን ድርድር ዙሪያ የተነሱ ያሉ ጉዳዮችና ከተድርድሩን በኋላ ምን ተባሉ የሚሉትን እናቀርብላችኋለን። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ይጀምሩ። ይህ ዳርቲዩብ ነው። የዩክሬኑ ፕሬዝዳንት ቮሎድሚር ዘለንስኪ ጦርነቱን ለማቆም ለመነጋገር ባለፈው ሐሙስ ዕለት ከሩሲያው ፕሬዝዳንት ብላድሚር ፑቲን ጋር በኢስታንቡል ተገናኝተዋል። ዶናልድ ትራምፕ ፑቲን በሁለቱ ሀገራት መካከል በቱርክ ቀጥተኛ ውይይት ለማድረግ ያቀረቡትን ጥሪ ዩክሬንም እንድትቀበል ከጠየቁ በኋላ ነው ዘለንስኪ በኤክስ ገጻቸው ላይ ዝግጁነታቸውን የገለጹት። ግድያውን ማራዘብ ምንም ፋይዳ የለውም፣ በቱርክ ፑቲንን እንጠብቃለሁ ሲሉ ዘለንስኪ ጽፈዋል። የዩክሬኑ መሪ ቀደም ሲል አገራቸው ከሩሲያ ጋር ለመነጋገር ዝግጁ መሆኗን ገልጸዋል። ነገር ግን የተኩስ አቁም ስምምነት ከደረሰ በኋላ እንደሚሆን ተናግረው ነበር። እሁድ ዕለት ትራምፕ በማኅበራዊ ሚዲያ ላይ ዩክሬን ለዚህ ጥሪ ወዲያውኑ መስማማት እንዳለባትና ጦርነቱ የሚያበቃበትን መንገድ ስለ መኖሩ ማብራሪያ እንደሚሰጡ ገልጸዋል። ቢያንስ ስምምነት ይቻል ወይም አይቻል እንደሆነ ለመወሰን ይችላሉ። ይህ ካልሆነ የአውሮፓ መሪዎችና የአሜሪካ ሁሉም ነገር የትና በምን ሁኔታ ላይ እንደሚገኝ ያውቃሉ፣ እናም በዚህ መሰረት መቀጠል ይችላሉ ያሉት ትራምፕ አሁን ስብሰባው ይደረግ ብለዋል። ዘሌንስኪ በኤክስ ላይ ባጋሮት ቅል ጠፍ ያለ ሩሲያ ከንግግሮች በፊት የተኩስ አቁም ስምምነትን እንደምትሰጥ ተስፋ አድርጋለሁ ብለዋል። ለዲፕሎማሲው አስፈላጊ መሰረት ለመስጠት ከነገ ጀምሮ ሙሉ በሙሉ ዘላቂ የሆነ የተኩስ አቁም ጠብቃለን ሲሉ አክለዋል። ፑቲን ቅዳሜ ሌሊት ባደረጉት ንግግር በ2022 ዩክሬን ሙሉ በሙሉ ከወረሩ በኋላ በተጀመረው ጦርነት ላይ ትርጉም ባለው ድርድር እንድትሳተፍ ዩክሬንን ጋብዘዋል። ፑቲን ውይይቱ ሩሲያና ዩክሬን በአዲስ እርቅ እንዲስማሙ ሊያደርግ ይችላል የሚለውን ነገር ከምርጫ ውጭ አይደለም ብለዋል። ለ30 ቀናት ለሚቆየው የተኩስ አቁም ጥሪ ግን በቀጥታ ምላሽ አልሰጡም። የሩሲያው መሪ ይህ ድርድር ወደ ተጨማሪ ጦርነቶች ለመሄድ ሳይሆን ለረዥም ጊዜ ዘላቂ ሰላምን ለማምጣት የመጀመሪያው እርምጃ ይሆናል ብለዋል። ሞስኮ ቀደም ሲል ሩሲያ የተኩስ አቁም ስምምነት ከማድረጓ በፊት ምዕራባውያን በመጀመሪያ ለዩክሬን የሚሰጡትን ወታደራዊ እርዳታ ማቆም አለባቸው ስል ተናግራለች። የእንግሊዙ ጠቅላይ ሚኒስትር ሰር ኤኬር ስታርመር እንደተናገሩት አፋጣኝ የተኩስ አቁም ማሟላት ያለበት ጥያቄ መሆኑ ግልጽ ነው ብለዋል። ዘለንስኪ ጋር በተደረገው ጋዜጣዊ መግለጫ ላይ ፑቲን ያለምንም ቅድመ ሁኔታ ለ30 ቀናት የሚቆይ የተኩስ አቁም ስምምነቱን በአየር በባህርና በመሬት ለማድረግ ካልተስማሙ አዲስና ግዙፍ ማዕቀቦች በሩሲያ አየርና የባንክ ዘርፎች ላይ እንደሚጣሉ አስጠንቅቋል። ሩሲያና ዩክሬን ለመጨረሻ ጊዜ ቀጥተኛ ድርድር ያደረጉት እንደ ኤውሮፓውያን አቆጣጠር መጋቢት 2022 በሞስኮ ወረራዋን ከጀመረች በኋላ ኢስታንቡል ውስጥ ነበር። ከሦስት ዓመታት በኋላ ሁለቱም ወገኖች በመርህ ደረጃ ድርድሩን ለመቀጠል ተስማምተዋል ግን ንግግሮችና ስምምነት በጣም የተለያዩ ነገሮች ናቸው። የዩክሬኑ ፕሬዚዳንት ዘለንስኪ የቱርኩን ፕሬዝዳንት ረሲብ ጣይብ ኤርዶዋንን ለማግኘት አስቀድመው ወደ አንካራ የሚሄዱት እና ከሩሲያ አቻቸው ጋር በሚያደርጉት ቀጥተኛ ንግግር ላይ እንደሚገኙ አስታውቋል። ስብሰባው እንዲካሄድ ማንኛውም ነገር እናደርጋለን ሲሉ በኪየቭ ለተሰብሰቡ ጋዜጠኞች ተናግረዋል። ሩሲያ እስካሁን ድረስ በአንካራ በሚካሄዱ ቀጥተኛ ንግግር ላይ ማን እንደሚሳተፍ አላሳወቀችም። ፑቲንና ዘለንስኪ እንደ አውሮፓውያኑ አቆጣጠር ከታህሳስ 2019 ወዲህ ፊት ለፊት ተገናኝተው አያውቁም። በሁለቱ ሀገራት መካከል ቀጥተኛ ውይይት የተካሄደው ሩሲያ ወረራውን በፈጸመች ጥቂት ጊዜያት ውስጥ እንደ ኤውሮፓውያን አቆጣጠር በ2022 መጋቢት ወር ላይ ነበር። በቱርክ ያለምንም ቅድመ ሁኔታ የሚደረገውን ቀጥተኛ ውይይት የጠሩት የሩሲያው ፕሬዚዳንት ናቸው። ይህንን ተከትሎ ዘሌንስኪ ራሳቸው ወደ አንካራ እንደሚሄዱ አስታውሰው ፑቲንም ተመሳሳዩን እንደሚያደርጉ ተናግረዋል። አሜሪካም ከፍተኛ የልኡካን ቡድን ወደ ስፍራው ትልካለች ብሎ ይጠበቃል። ሩሲያ ጦርነቱን ከመሰረቱ ለመፍታት በ2022 ወረራውን ከመፈጸሟ በፊት አስቀምጣቸው በነበሩትና በዩክሬን በተደጋጋሚ ውድቅ በተደረጉ ጠንካራ ቅድመ ሁኔታዎች ላይ ማተኮር ትፈልጋለች። የዩክሬኑ ፕሬዚዳንት ከፑቲን ጋር በኢስታንቡል ሲገናኙ ቅድሚያ የሚሰጡት የ30 ቀናት ተኩስ አቁም ስምምነት ማረጋገጥ መሆኑን ተናግረዋል። ይህም በሁሉም የዩክሬን አጋር አገራት አሜሪካን ጨምሮ ከስምምነት የተደረሰበት ጉዳይ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ነገሮች በታቀደላቸው መንገድ የሚሄዱ ከሆነ ወደ ኢስታንቡል ሊሄዱ እንደሚችሉ ፍንጭ ሰጥተዋል። የሩሲያው ምክትል የውጭ ጉዳይ ሚኒስተር ሰርጌይ ሬዝኮ ማክሰኞ እለት በ2022 ጀምሮ በከፊል በሩሲያ የተያዙትን አራት የዩክሬን ደቡብ ምስራቅ ግዛቶች ጠቅሰው ሞስኮ በመሬት ላይ ያለውን እውነታ ከግምት ውስጥ በማስገባት በኃላፊነት ንግግሮቹ ለማካሄድ ተዘጋጅታለች ብለዋል። የአውሮፓ ሀገራት መሪዎች የሩሲያ ፕሬዚዳንት ወደ ኢስታንቡል የማይሄዱ ከሆነ ጦርነቱን ማቃወም እንደማይፈልጉ የመጨረሻው ምልክት ይሆናል ብለዋል። የዛሬውን በዚያ በቃን። በቀጣይ እስከምንገናኝ ሰላም ሁኑ። ኢትዮጵያ በክብር ለዘላለም ትኑር።